ሰላም ጤና ይስጥልኝ። እንደምንቆያችሁ ውድ አድማጮቻችን። ይህ ፋስት ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤ ላችሁ ቀርብ ያለው አብራችሁን ቆዩ። ቼልሲ የአትሌቲኮ ማድሪዱን ወሳኝ ተጫዋች ጁሊያና አልቫሬዝን ለማስፈረም ዝግጅት መጀመሩ እየተነገረ ነው። ስለዚህ የዝውውር ጉዳይ የምነግራችሁ ነገር ይኖራል። ከዚህም በተጨማሪ ቼልሲ የሪያል ማድሪዱን አስደናቂ ተጫዋች ቪኒሽየስ ጁኒየርን ለማስፈረም ለሪያል ማድሪድ ቀጥታ ጥያቄ ለማቅረብ እየተዘጋጀ መሆኑ እንደዚሁ የቼልሲ ውስጥ አዋቂ ምንጮች እየገለጹ ይገኛሉ። ስለዚህም ጉዳይ በሰፊው የምናነሳው ነገር ይኖራል። በቼልሲ ቤት ሌላ አዳዲስ የጉዳት ዜናዎች እየተመዘገቡ ነው። ጊተንስ ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ባደረገው ጨዋታ ጉዳት አስተናግዶ ለበርካታ ሳምንታት ከሜዳ እንደሚርቅ እየተነገረ ነው። ስለዚህ ስለ ጊተንስ የጉዳት ዜና የምነግራችሁ ነገር ይኖራል። ቼልሲ የኢኳዶሩን ድንቅ ተከላካይ ወጣት ተከላካይ የሆነውን ዲነር አርድኔዝን ገና በ16 ዓመቱ ማስፈረሙ እየተገለጸ ነው። ስለዚህ ዝውውር የምነግራችሁ ነገር ይኖራል። እንደዚሁም ቼልሲ የቼልሲውን የቀድሞ ተጫዋች ዲሳሲን ወደ ዋናው ቡድን ለመመለስ እንቅስቃሴ መጀመሩ የተነገረ ነው። ስለዚህ ልጅም ስለ ዲሳሲም የምናነሳው ነገር ይኖራል። የቼልሲው ተከላካይ ባዲ አሽሌ ከጉዳት አገግሞ እንግዲህ ልምምድ መጀመሩ እየተነገረ ነው። ባዲ አሽሌን የባዲ አሽሌን የጉዳት ሁኔታን እንመለከታለን። አብራችሁን ከሆናችሁ እነዚህንና ሌሎች ቼልሲን የተመለከቱ የተመለከቱ ወቅታዊ መረጃዎችን የማቀርብላችሁ ይሆናል። አብራችሁን ቆዩ። የለንደኑ ኃያል ክለብ ቼልሲ በጥር የዝውውር መስኮት ወሳኝ ተጫዋቾችን ያስፈርማል ተብሎ ይጠበቃል። በዚህም መሰረት እንግዲህ ከበርካታ ወሳኝ ተጫዋቾች ጋር ቼልሲ ስሙ መነሳት ጀምሯል። በቅድሚያ የጁሊያን አልቫሬዝን ጉዳይ እንመልከት። እንግዲህ ቼልሲ የአትሌቲኮ ማድሪዱን ወሳኝ ተጫዋች ጁሊያን አልቫሬዝን በጥር የዝውውር መስኮት ለማስፈረም ዝግጅት መጀመሩ እየተገለጸ ነው። ቼልሲ ይህንን ወሳኝ ተጫዋች ለማስፈረም 132 ሚሊዮን ዩሮ ለአትሌቲኮ ማድሪድ ለማቅረብ መዘጋጀቱ ነው እንግዲህ የተገለጸው። ቼልሲ እንግዲህ ከባለፈው ዓመት ጀምሮ ይህን ልጅን በጥብቅ ሲከታተለው ነበር። እንደዚሁም የዚህ ልጅ ፈላጊ እንደሆነ በተደጋጋሚ ሲያሳውቅ ነበረ። አሁን ግን ይህን የጥር የዝውውር መስኮት መጠቀም እንደሚገባው ቼልሲ በማመኑ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ በማስፈረም ወደ ከአትሌቲኮ ማድሪድ እንግዲህ ልጁን ለማስፈረም መዘጋጀቱ ነው በርካታ ሚዲያዎች እየገለጹ የሚገኙት ቼልሲ ይህንን ወሳኝ ተጫዋች ለማስፈረም ከ132 ሚሊዮን ዩሮ ጀምሮ ሚሊዮን ዩሮ ጀምሮ እስከ 140 ሚሊዮን ዩሮ ለአትሌቲኮ ማድሪድ ለመክፈል መዘጋጀቱ ነው እየተገለጸ ያለው። እንግዲህ በርካታ ክለቦች ይህን ልጅን ጁሊያን አልቫሬዝን ለማስፈረም ይፈልጋሉ። ነገር ግን ይህን ያህል መጠን ያለው ከፍተኛ ገንዘብ ይከፍላሉ ተብሎ አይጠበቅም። ነገር ግን ቼልሲ እንግዲህ የተጫዋቾችን በከፍተኛ ዝውውር የማስፈረም ችግር ስለሌለበት፣ የገንዘብም እጥረት ስለሌለበት እንግዲህ ከሁሉም በልጦ ጁሊያን አልቫሬዝን በእጁ ያስገባዋል ተብሎ ይታሰባል። ስለዚህ ቼልሲ ከአሁኑ ጀምሮ ለአትሌቲኮ ማድሪድ ጥያቄ ለማቅረብ መዘጋጀቱንና በጥር ላይ እንግዲህ ይህ ልጅን ወደ ስታንፎርድ ብሪጅ አምጥቶ ለማጫወት ቁርጠኛ መሆኑ ነው እየተዘገበ የሚገኘው። ከዚህም ጋር ተያይዞ ሌላው ቼልሲ ሊያስፈርማቸው ካቀዳቸው ተጫዋቾች መካከል የሪያል ማድሪዱን ወሳኝ ተጫዋች ቪኒሽየስ ጁኒየርን ቪኒሽየስ ጁኒየር ይገኝበታል። እንግዲህ ቼልሲም ይህ ልጅ ላይ አይኑ እንደጣለ ነው እየተነገረ የሚገኘው። ቼልሲ 150 ሚሊዮን ዩሮ እንግዲህ ለሪያል ማድሪድ በማቅረብ ይህን ልጅን የግሉ ለማድረግ እንደዚሁ መዘጋጀቱ እየተገለጸ ይገኛል። ቼልሲ ይህን ያህል መጠን እንግዲህ ሲያቀርብ ከፍተኛው ነው ብሎ መናገር ይቻላል። ከዚህ በፊት ለ ኢንዞ ፈርናንዴዝ ነበረ 121 ሚሊዮን ዩሮ በመክፈል ወደ ስታንፎርድ ብሪጅ ያመጣው። አሁን ደግሞ እንግዲህ ቼልሲ የቪኒሽየስ ጁነሪን በ150 ሚሊዮን ዩሮ እንግዲህ የክለቡ ከፍተኛ ሪከርድ በሆነ ትልቅ ዋጋ እንግዲህ ለማምጣት ልጁን አስፈርሞ ወደ ስታንፎርድ ብሪጅ ለማምጣት እንደዚሁ ለሪያል ማድሪድ ጥያቄ ለማቅረብ መዘጋጀቱ ነው እየተገለጸ የሚገኘው። እንግዲህ ቼልሲ ሶስት ብራዚላዊኖችን በፊት መስመርነት መጠቀም እንደ የቼልሲ ባለቤቶች የብራዚል ተጫዋቾችን በፊት መስመርነት መጠቀም ይፈልጋሉ። እንግዲህ ቪኒሽየስ ጁኒየርን በግራ በኩል ስቲቫኦ ዊሊያንን በቀኝ በኩል እንደዚሁም ደግሞ ሌላኛው ጆ ፔድሮን በአጥቂ መስመር በማሰለፍ የሶስቱ ብራዚሎች ጥምረት በመፍጠር እንግዲህ ቼልሲ በርካታ ዋንጫዎችን ማሸነፍ እንደሚፈልግ ነው እየተገለጸ የሚገኘው። ቼልሲ እንግዲህ በዝውውር መስኮቱ በከፍተኛ ሁኔታ በመሳተፍ እነዚህን ተጫዋቾች የግሉ ለማድረግ እንግዲህ እንቅስቃሴ መጀመሩ ነው እየተገለጸ የሚገኘው። ለሪያል ማድሪድ ጥያቄ ያቀርባል ተብሎ ይጠበቃል። ሪያል ማድሪድ እንግዲህ ይሄን ገንዘብ ቀርቦለት እምቢ ይላል ተብሎ አይጠበቅም። ስለዚህ ቼልሲ እነዚህን ወሳኝ ተጫዋቾች የማስፈረም እድሉ የሰፋ እንደሆነ ነው እየተገለጸ የሚገኘው። የቼልሲ ባለ ሀብቶች እንግዲህ ቼልሲን ውጤታማ ለማድረግ ቆርጠው እንደተነሱ ነው የቼልሲ ውስጥ ታዋቂ ምንጮች እየገለጹ የሚገኙት በተለይ ባለፈው አመት የፊፋ የክለቦች ዋንጫን ቼልሲ ማሸነፉን ተከትሎ ቼልሲ ዋንጫዎችን ማሳካት እንደሚችል እና ሌሎች ወሳኝ ተጫዋቾችን ቼልሲ የሚያስፈርም ከሆነ ደግሞ ሌሎች ትልልቅ ዋንጫዎችን ዋንጫዎችን ቼልሲ ማሳካት እንደሚችል የቼልሲ ባለ ሀብቶች እምነት አላቸው የእንግሊዝ ፕሪሚየር ሊግን የአውሮፓ ሻምፒየንስ ሊግን እዚሁም ሌሎች ሀገራዊና ጉራዊ ውድድሮችን እንግዲህ ቼልሲ ማሸነፍ አለበት የሚለው ነገር እንግዲህ የቼልሲ ባለሀብቶች ቁርጠኛ አቋም በመውሰዳቸው ምክንያት እነዚህን ወሳኝ ተጫዋቾች እንግዲህ ወደ ስታንፎርድ ብሪጅ ለማምጣት መዘጋጀታቸው ነው የቼልሲ ውስጥ አዋቂ ምንጮች እየገለጹት የሚገኘው። ቼልሲ እንግዲህ እነዚህን ወሳኝ ተጫዋቾች የምር የሚያስፈርማቸው ከሆነ እንግዲህ ቼልሲን የሚያቆም ክለብ ይኖራል ተብሎ አይታሰብም። ባለሀብቶቹ እንዳሰቡትም ሁሉንም ዋንጫዎች የመጠራረግ ከፍተኛ እድል አለው ብዬ አስባለሁና እነዚህ ተጫዋቾች እንግዲህ ወደ ቼልሲ የሚመጡበት እድል እንዳለ ነው እየተገለጸ የሚገኘው። ሌላው ቼልሲ እንግዲህ አንድ ኢኳዶራዊ ተከላካይ ተጫዋችን አስፈርሟል። ስሙ ዴነር አርድኔዝ ይባላል። ገና 16 ዓመቱ ነው። ነገር ግን ቼልሲ ያለውን ብቃት ተመልክቶ ካሁኑ ነው ለቼልሲ የቼልሲ የፕሮጀክት አካል በማድረግ እንዳስፈረመው ነው የተገለጸው። በርካታ ሚዲያዎች ፋብሪዚዮ ሮማኖን ጨምሮ ቼልሲ ይህን ልጅ እንዳስፈረመ ነው እየተናገሩ የሚገኙት። ገና ይሄ ልጅ 16 ዓመቱ ነው። ነገር ግን ከዚህ በኋላ ቼልሲን የሚቀላቀለው ከሁለት ዓመት በኋላ ማለትም በጀንዋሪ 28 ነው ቼልሲን የሚቀላቀለው። ነገር ግን እንግዲህ ከአሁኑኑ ቼልሲ ኮንትራቱን ሰጥቶት እንግዲህ ወደ ቼልሲ እንዲመጣ አስፈርሞታል። ከዚህ በፊት እንግዲህ ስቲቫ ዊሊያንን የምናስታውሰው ነው። በዚህ መልኩ ነበር ያመጣው 18 ዓመት ሳይሞላው ከፓልሜራስ አስፈርሞት እንግዲህ ልክ 18 ዓመቱ ሲሆነው ነው ወደ ስታንፎርድ ብሪጅ ያመጣው። ይህም ልጅ እንግዲህ ቼልሲ አሁን እያሳየ ያለውን ድንቅ ብቃቱን ተመልክቶ አስፈርሞታል። ነገር ግን 18 ዓመት ስላልሞላው በ ተነሳው በክለቡ ይቆይና በቀጣይ ልክ እድሜው ሲሞላ ወደ ስታንፎርድ ብሪጅ መጥቶ የቼልሲን ተጫዋቾች ይቀላቀላል ተብሎ ይጠበቃል። እንግዲህ ቼልሲ ከኢኳዶር ከሚገኘው ኢንዲፔንደንቴ ከተባለ ክለብ ጋር ጥብቅ ግንኙነት አለው። እንግዲህ ይህ ኢንዲፔንደንቴ የተባለው ክለብ የቀድሞ ካይሴዶ የተጫወተበት ክለብ ነው። በርካታ ወጣት ተጫዋቾችን በማፍለቅ የሚታወቅ ክለብ ነው። ቼልሲ እንግዲህ ከዚህ ክለብ ጋር በቅርበት እንደሚሰራ ነው የተገለጸው። ወሳኝ ወሳኝ ተጫዋቾች ሲኖሩ ቼልሲ እየተከታተለ የቼልሲ አካል እንደሚያደርጋቸው ነው። ከዚህ በኋላም የሚጠበቀውና ቼልሲ እንግዲህ ይህ በጣም ባለ ተሰጦ ወጣት ተጫዋች እንግዲህ ሬነር አርድኔዝን አስፈርሟል እና ይህ ድንቅ ተከላካይ ብዙ ፈላጊዎች ነበሩት ሊቨርፑል ለምሳሌ የዚህ ድንቅ ተጫዋች ፈላጊ ነበረ እንደዚሁም ሌሎች እነ ጁቬንትስ እንደዚሁም ሌሎች የአውሮፓ ክለቦች ፈላጊው እንደነበሩ ነው የተገለጸው ነገር ግን ቼልሲ እንግዲህ መሀል ገብቶ ይህ ልጅን እንዳስፈረመው ተገልጿል። በቀጣዮቹ ሁለት ዓመታት ቼልሲን ይቀላቀላል ተብሎ ይጠበቃል። ይህም በቼልሲ ቤት የተሰማ ወቅታዊ ዜና ነው። ከዝውውር ዜናዎች ስንወጣ የጉዳት ዜና እናገኛለን ጊተንስ እንግዲህ ለጉዳት እንዳስተናገደ ተነግሯል ጊተንስ ከ21 ዓመት በታች ለእንግሊዝ ብሔራዊ ቡድን ትናንትና ባደረገው ጨዋታ ሁለት ለዜሮ አሸንፋለች እንግሊዝ ከ21 ዓመት በታች አየርላንድን ነገር ግን ጊተንስ ስልሳኛው ደቂቃ ላይ የአየርላንዱ ተጫዋት ሸርተቴ ገብቶበት እንግዲህ ጉዳት አስተናግዶ ስልሳኛው ደቂቃ ላይ ተቀይሮ እንደወጣና ወደ መልበሻ ቀጥታ ወደ መልበሻ ክፍል እንዳመራ ተገልጿል እንግዲህ ጊተንስ ጉዳት ማስተናገዱን ተከትሎ ለ አራት ሳምንታት ያህል ከሜዳ ሊርቅ እንደሚችል ነው የተገለጸው። በዚህ መሰረት ቼልሲ በአውሮፓ ሻምፒየንስ ሊግ ከባርሴሎና እንደዚሁም ደግሞ ከአርሰናል ላለበት ጨዋታ ጊተንስ ለቼልሲ እንደማያገለግል ነው የተገለጸው። እንግዲህ በዚህ ጨዋታ እንግሊዝ ሁለት ለዜሮ ማሸነፍ ትችላለት። የቼልሲው አጥቂ ጆርጅ ዘጠናኛው ደቂቃ አልቆ በተጨመረው ደቂቃ ላይ እንደዚሁ ጎል ማስቆጠሩ ተነግሯልና ጊተንስ እንግዲህ ጉዳት አስተናግዶ ለቀጣዮቹ ሁለትና ሶስት ሳምንታት ለቼልሲ ግልጋሉት ግልጋሎት እንደማይሰጥ ነው የተገለጸው። ሌላው የባዲያሽሌን ጉዳይ እንመልከት። እንግዲህ ባዲያሽሌ ባለፈው ጉዳት አስተናግዶ የተወሰኑ ሳምንታት ከሜዳ እንደራቀ የምናስተውለው ነው። አሁን ግን እንግዲህ ከጉዳቱ አገግሞ ትሬኒንግ መስራት ጀምሯል። አንዳንድ ምስሎች ቼልሲ ተጫዋቾች ትሬኒንግ ሲያደርጉ፣ እንደዚሁ ባዲያሽሌ ትሬኒንግ ሲያደርግ ተመልክተነዋል። ስለዚህ እንግዲህ አሁን ፊት ሆኖ ተሽሎት እንደመጣ ነው እየተገለጸ የሚገኘው። ከበርኔ በሚደረገው ጨዋታ ላይ እንደዚሁ የመሰለፍ እድል ሊያገኝ እንደሚ እንደሚችል ተገልጿልና ከተሰሙ ዜናዎች ቼልሲ ቤት ከተሰሙ ዜናዎች መካከል እንግዲህ ባዲያሽሌ ከነበረበት ጉዳት አገግሞ ወደ ጨዋታ እንደሚመለስ እንደዚሁም ከቼልሲ ጋር ልምምድ መስራት መጀመሩ ነው የተገለጸው። እንግዲህ የቼልሲ ተጫዋቾች እያገገሙ እየተመለሱ ነው። ሌላው እንግዲህ ፓልመር ፓልመር ለቼልሲ በሚቀጥ በሚኖሩት ቀጣይ ጨዋታዎች ላይ ሊሰለፍ እንደሚችል ነው የተገለጸ የሚገኘው ፓልመር ወደ ልምምድ አልተመለሰም። ነገር ግን በቀጣይ ከአርሰናል እና ከባርሴሎና በሚደረጉ ጨዋታዎች ላይ እንደሚሰለፍ ነው የተገለጸው። ነገር ግን በቀጣይ ሳምንት በፕሪሚየር ሊግ ከበርንሊ ጋር በሚደረገው ጨዋታ ኮል ፓልመር ይኖራል ተብሎ አይጠበቅም። ነገር ግን በቀጣይ ባሉ ጨዋታዎች ኮል ፓልመር እንደሚመለስ ተገልጿል። ባዲያሽሌ ግን ከበርኔ ጋር በሚደረገውም ጨዋታ ላይ እንደዚሁ የመሰለፍ እድል እንደሚኖረው ነው የተገለጸው። ሌላው እንግዲህ ዲሳሲን እንመልከት። በአሰልጣኝ ዞ ማሬስካ አትፈለግም ተብለው ከተባረሩ ወይም ደግሞ ፊት ከተነሱ ተጫዋቾች መካከል አንዱ ዲሳሲ ነው። ስታርሊንግም እንደዚሁ በአሰልጣኝ ኢንዞ ማሪስካ ፊት ከተነሳቸው ተጫዋቾች መካከል ይጠቀሳሉና አሁን ግን ዲሳሲ ወደ ዋናው የቼልሲ ቲም ለመመለስ እንቅስቃሴ መጀመሩ ነው የተገለጸው። የአሰልጣኝ ኢንዞ ማሪስካ እንግዲህ ይህን የተከላካይ ክፍተታቸውን ለመሙላት ዲሳሲን ወደ ዋናው ቡድን ለመቀላቀል እንዳሰቡ ተገልጿል። የቼልሲ ውስጥ ታዋቂ ምንጮች፣ አንዳንድ ካሜራዎች እንደተመለከትን ከሆነ ዲሳሲ ከቼልሲ ዋናው ቡድን ጋር ትሬኒንግ ሲሰራ ተመልክተነዋል። ስለዚህ ያለበትን የተከላካይ ክፍል ለመቅረፍ ዲሳሲን እንደ አማራጭ ለመጠቀም ማሰቡ ነው የተገለጸው። እንግዲህ ይህ ልጅ በእርግጥ የሚናቅ ልጅ አይደለም። አንዳንዴ እንግዲህ የሚሰራቸው ሲሊ ስህተቶች፣ በጣም ትንንሽ ስህተቶች ቼልሲን ዋጋ ሲያስከፍሉ ተመልክተናል፣ ባለፈው ዓመት ነገር ግን ይህ ተጫዋች እንግዲህ ለፈረንሳይ ዋናው ብሔራዊ ቡድን ተጫውቶ የዓለም ዋንጫ ጭምር ያነሳ ተጫዋች ነው። እንደዚሁም በሞናኮ ድንቅ ስቅ እንቅስቃሴ እንደነበረው ከነ ባዲያሽሌ ጋር የነበረው ጥምረት ከፍተኛ ነበር። ከቼልሲ ጋር እንደዚሁ በተሰለፈባቸው ጨዋታዎች ላይ በመጠነኛ መልኩ እንግዲህ ጥሩ እንቅስቃሴ ሲያደርግ ተመልክተኗል። ስለዚህ አሰልጣኝ ይዞ ማሬስካ እንግዲህ የተከላካይ ችግራቸውን ለመቅረፍ ይህንን ተጫዋች ወደፊት ማምጣታቸው እየተገለጸ ይገኛል። በቀጣይ ቼልሲ በሚያደርገው ጨዋታ ላይ አሰልጣኝ ዞ ማሬስካ ይህን ተጫዋች ያሰልፉታሉ የሚለውን ጉዳይ የምንመለከት ይሆናል። ዜናዎቻችን ስናጠቃልል እንግዲህ በቼልሲ ቤት አሁን ላይ የተሰሙ ወቅታዊ መረጃዎች እንግዲህ አልቫሬዝና ና ቪኒሽየስ ጁኒየርን ቼልሲ ለማስፈረም እንቅስቃሴ መጀመሩ አንደኛው ዜና ነው። ጊተንስ በጉዳት ምክንያት ሶስትና አራት ጨዋታዎች እንደሚያመልጡት መነገሩ፣ እንደዚሁም ቼልሲ ዲነር አርድኔዝ የተባለ የ16 ዓመት ወጣት ተከላካይ ከኢኳዶሩ ኢንዲፔንደንቴ ክለብ ማስፈረሙ እንደዚሁም ደግሞ ዲሳሲ ወደ ዋናው ክለብ ወደ ቼልሲ ዋናው ቲም ሊመለስበት የሚችል እድል እንዳለ መገለጹ እንግዲህ በቼልሲ ቤት እነዚህ የተሰሙ ዋና ዋና ዜናዎች ናቸው። ቼልሲን በተመለከቱ ሌሎች ወሳኝ መረጃዎች ሲኖሩ የማጋራችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ